የአርሰናል የፊት መስመር ሲታሰብ የቀድሞ የልብ ትርታ የአሁኑ ደግሞ ትውስታ ፈረንሳይ ያፈራችው የኳስ ንጉሥ ቴሪ ዳንኤል ሄነሪ ብልጭ ማለቱ አይቀርም። ይህ እግር ኳሰኛ ከመድፉ ደጋፊዎች ልብ ውስጥ የሚጠፋ አይደለም። መድፈኞቹ ከቅርብ ጊዜ ወዲህ የጎል ክልል ሲደርሱ የሚንደፋደፉበት አጋጣሚ ሲታይ የምን ጊዜውም የክለቡ ግንባር ቀደም ተጫዋች ተብሎ የተሰየመው መብረቁ ቴሪ ሄነሪ ትዝታው ቢመጣ ላይገርም ይችላል። ከሀያ ዓመት ለተሻገረ ጊዜ የፕሪሚየር ሊግ ዋንጫ ሲጠፋ በታሪክ አንድም ጨዋታ ሳይሸነፍ ባለክብር የሆነው የእነ ሄነሪ ዘመኑ አርሰናል መናፈቁ አይቀርም። ሄነሪ በሄደባቸው ክለቦች ሁሉ በውጤት የደመቀ ቢሆንም የአርሰናል ቆይታው ግን ለእሱም ሆነ ለስፖርት ቤተሰቡ ልዩ ነው ይባላል። አርሰናልም በኤምሬትስ ስታዲየም ፊት ለፊት ማስታወሻ ሐውልት ያቆመለት ለዚሁ ነው። ቴሪ ዳንኤል ሄነሪ በእግር ኳስ ጨዋታ ሕይወቱ ከተለያዩ ክለቦችና ከሀገሩ ብሔራዊ ቡድን ጋር ከስምንት መቶ በላይ ጨዋታዎች ላይ ተሳትፎ ከ360 በላይ ጎሎችን አስቆጥሯል ሀያ ሁለት ዋንጫዎችን አንስቷል የአውሮፓ ወርቅ ጫማ ሽልማትን ጨምሮ ሰባ ሰባት ዓለም አቀፍ አህጉር አቀፍና ሀገር አቀፍ እውቅናና ሽልማትን ሰብስቧል ብዙ ሪከርዶችን ሰባብሯል ከምንም በላይ ሜዳ ላይ ከኳስ ጋር የሚያሳየው ትርኢትና ወደ ግብ ክልል የሚሮጡበት ፍጥነት እንዲሁም ወደ መረብ የሚያስወነጭፈው የኳስ ሮኬትና የፈጠራ ብቃቱ ቀልብን የሚገዛና ለተመልካችም ቁጭ ብድግ የሚያደርግ ነበር በቴሪ ሄነሪ የህይወ ታሪክ መጽሐፍም ስለ እሱ የተነገሩ የበርካታ የእግር ኳስ ከዋከብት አስተያየት ተካተዋል። ከእነዚህ መካከል የሀገሩ ልጅ ዝነኛው እግር ኳሰኛ ዚነዲን ዚዳን በህይወቴ ካየዋቸው ተጫዋቾች ሁሉ በቴክኒክ የላቀ ችሎታ ያለው ድንቅ የእግር ኳስ ተሰጥኦ ባለቤት ቴሪ ሄነሪ ነው ሲል ገልጾታል። ኔዘርላንዳዊው የቀድሞ ተጫዋችና የአሁኑ አሰልጣኝ ዴኒስ በርግ ካምፕ በበኩሉ አንድ የፊት መስመር አጥቂ መያዝ ያለበትን ሁሉንም መስፈርቶች አሟልቶ የያዘ ቴሪ ሄነሪ ነው ብሎታል። እንደ ሄነሪ ፍጹም ጎል አስቆጣሪ አጥቂ ማንም የለም ያለው ባለሙያው በህይወቴ አብሬያቸው ከተጫወትኳቸው ተጫዋቾች ሁሉ በቴክኒክም ሆነ በፍጥነት እንደ ሄነሪ ያለ ማንም የለም ሲል ነው የገለጸው። ሄነሪ ሜዳ ላይ ብቻ ሳይሆን ከሜዳ ውጭም እጅግ አስተዋይ ሰው ነው በሚልም ገልጾታል። በእግር ኳስ ህይወቴ ተቃራኒ ሆኜ መግጠም የማልፈልገው ተጫዋች ቴሪ ሄነሪ ነበር ሲል የተናገረው ደግሞ ጣሊያናዊው እግር ኳሰኛ ጅን ሉካ ቪያሊ ነው። ሜዳ ላይ እሱን ለማቆም ምናልባት ብቸኛው መንገድ ጠመንጃ ይዘህ መግባት ብቻ ነው ሲልም ሄነሪ ምን ያህል አስቸጋሪ ተጫዋች እንደሆነ ገልጾታል። የቀድሞ ተጫዋችና የአሁኑ የእግር ኳስ ተንታኝ እንግሊዛዊው ጄሚ ካራገርም በእግር ኳስ ህይወቴ ከበርካታ አስፈሪ የፊት መስመር ተጫዋቾች ጋር ተጫውቻለሁ፣ እኔ ካየዋቸው ተጫዋቾች ግን ቴሪ ሄነሪን የሚያህል አደገኛ አጥቂ አጋጥሞኝ ያውቅም። ብሏል እሱ ኳስ ይዞ ጎል ለማስቆጠር ወደፊት በከፍተኛ ፍጥነት ሲሮጥ እንኳን በእግሬ ሩጬ በሞተር ሳይክል እሱን ለማቆም ከባድ ነው ሲልም ነው የተናገረው። ለሄነሪ አጥቂነት የምታወጣለት ምንም እንከን አልነበረም ብሎታል። አርጀንቲናዊው ኮከብ ሊዮኔል ሜሲ ደግሞ ስለ ቴሪ ሄነሪ ሲናገር፣ ሄነሪ ከአርሰናል ወደ ባርሴሎና እንደተዘዋወረ ወደ ካምፓችን የመልበሻ ክፍል በገባበት የመጀመሪያው ቀን ፊቱን ቀና ብዬ ለማየት አልደፈርኩም ነበር ይላል። ምክንያቱም ቴሪ ሄነሪ በእንግሊዝ ምድር በእግር ኳስ ያደረገውን ተአምር ሁሉ አውቅ ነበር ሲል ተናግሯል። ስቲቨን ጀራርድም ለሰከንድ እንኳን ማሰብ ሳያስፈልገኝ ለእኔ በእንግሊዝ ፕሪምየር ሊግ የምንጊዜውም ምርጥ ተጫዋች ቴሪ ዳንኤል ሄነሪ ነው ብዬ መናገር እችላለሁ ነው የሚለው እንደ ቴሪ ሄነሪ አይነት በህይወት የምርጥ ተጫዋች አይቻላውቅም ሲልም ነው የገለጸው። አፍሪካዊው ፕሮፌሽናል እግር ኳሰኛ ዲዲየር ድሮግባ በበኩሉ ቴሪ ዳንኤል ሄነሪ ባለው ብቃት ከለካ ነው የባላንዶር ሽልማት አስር ጊዜ ይገባው ነበር ብሎታል። ግን ለ ለምን ባላንዶር እንዳልተሸለመ ሁሌም ያስገርመኛል፣ ያለው ድሮግባ እሱ ካየናቸው ተጫዋቾች ሁሉ ተፎካካሪ የማይገኝለት ምርጡ እግር ኳሰኛ ነበር ብሎታል። የ47 ዓመቱ የቀድሞ ዝነኛ የአጥቂ ስፍራ ተጫዋች የአሁኑ ፕሮፌሽናል የእግር ኳስ አሰልጣኝና የስፖርት ተንታኝ እንዲሁም ብሮድካስተር ቴሪ ዳንኤል ሄነሪ በበርካቶች ልብ ውስጥ ነው። ሄነሪ የአንቲሊያን ቅርስ ነው ይሉታል። አንቲሊያን የነ ሄነሪ ወላጅ እናትና አባት የትውልድ ስፍራዎች ጥቅል መጠሪያ ስትሆን በፈረንሳይ ስር የሚተዳደሩ የካራቢያን ትናንሽ ደሴቶች ስብስብ ነች። እሱ ተወልዶ ያደገው ግን በፓሪስ ከተማ ነው። ሄነሪ በሕፃንነቱ ምንም እንኳን በኳስ ባይሳብም በአባቱ ግፊት ልምምዶችን ይከታተል ነበር። በዚህም ቀስ እያለ በተለያዩ ክለቦች በመዘዋወር የኳስ ፍላጎቱንም እያሳደገ መጥቷል። የመጀመሪያውን ፕሮፌሽናል ኮንትራትም ለሀገሩ ክለብ ሞናኮ እንደ አውሮፓያን አቆጣጠር። በ1990ዎቹ መጀመሪያ ፈረመ። በወቅቱ የሙናኮ አሰልጣኝ አርሰን ቬንገር ነበሩ። የሄነሪን አቅም የተረዱት አሰልጣኙ ደጋግሞ የመሰለፍ እድል ሰጡት። እሱም እድሉን በውጤት አሳየ። በዚህም በ1996 የፈረንሳይ ወጣት የዓመቱ ምርጥ ተጫዋችነትን ክብርን አገኘ። በ በ199697 የውድድር ዓመት ክለቡ የሊግ ዋንጫ እንዲያሸንፍም አደረሰው። የ1998ቱን ዓለም ዋንጫም ከፈረንሳይ ብሔራዊ ቡድን ጋር አነሳ። ሄነሪ በ1999 ከሞናኮ ወደ ጣሊያኑ ጁቬንትስ ቢያቀናም በማይፈልጋቸው ስፍራዎች እንዲጫወት ከመደረጉ ጋር ተያይዞ ቅሬታ አደረበት። በዚህም በዚያው ዓመት ወደ አርሰናል ተዛወረ። በሞናኮ አሰልጣኙ ከነበረው አርሴን ቬንገር ጋርም ተገናኘ። በመድፈኞቹ ቤት የደመቀው ታሪኩም ከዚህ ይጀምራል። እግር ኳሰኘው በአርሰናል ቤት የኳስ ጥበቡን ገለጠው። በ2001-2002 የውድድር ዓመት የፕሪሚየር ሊግና ኤፌ ዋንጫዎችን አነሳ። የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪነት ክብርንም አገኘ። ተአምር መጣ ተባልለት። ጎል ማምረቱን ዋንጫ ማንሳቱንም ተያያዘው። ከምንም በላይ አርሰናልን በፕሪሚየር ሊጉ ታሪክ ብቸኛ ያደረገው ድል በ2003-2004 የውድድር ዘመን ተመዘገበ። ይኸውም ክለቡ አንድም ጨዋታ ሳይሸነፍ የሊጉን ዋንጫ ያነሳበት ነበር። ሄነሪም ጎል ማስቆጠር፣ ሽልማትና እውቅናዎችን መሰብሰቡን ቀጠለ። ክለቡ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ ለፍጻሜ እንዲደርስም አደረገው። ይህን ዋንጫ ግን ለማንሳት አልቻለም። ከዚህ ጊዜ ጀምሮ ጉዳት እያጋጠመው የአርሰናል ቆይታው እንዲደመደም ግድ ሆነ። ቆይታውም በሰባት ዋንጫዎች አበቃ። ከሄነሪ መውጣት በኋላ የፕሪሚየር ሊግ ዋንጫም እስካሁን ከአርሰናል ጋር እንደተለያዩ ናቸው። የሆነ ሆኖ በ2007 ሄነሪን በ24 ሚሊዮን ዩሮ ከአርሰናል ያስፈርመው ባርሴሎና ነበር። የተጫዋቹን ብቃት የተረዳው ባርሳ በኮንትራቱ ሄነሪን ሌላ ክለብ በቀላሉ እንዳይወስደው በሚል 125 ሚሊዮን ዩሮ ለጥፎበት ነበር። ተጫዋቹ በባርሴሎና ቆይተው በአርሰናል ቤት ያጣውን ሻምፒዮንስ ሊግ ጨምሮ ሰባት ዋንጫዎችን ማንሳት ችሏል። ሄነሪ ከባርሴሎና በመቀጠል በሬድቡል ክለብ ከዚያም በአጭር ውሰት ውል በአርሰናል እንደገናም በሬድቡል ከተጫወተ በኋላ የተጫዋችነት ህይወቱ ተደምድሟል። እግር ኳሰኛው ከክለቦች ባሻገር ለፈረንሳይ ብሔራዊ ቡድን 123 ጨዋታዎችን አድርጓል። የዓለም ዋንጫንም አንስቷል። እግር ኳስ ካቆመ በኋላ በስካይ ስፖርት የቴሌቪዥን ጣቢያ ውስጥ ሰርቷል። ከዚህ በመውጣትም ወደ አሰልጣኝነት ገብቷል። የአርሰናል ወጣቶች ቡድንና ሞናኮን ጨምሮ አምስት ያህል የአሰልጣኝነት ተሳትፎ አስመዝግቧል። ይሁንና በዚህ መቀጠልን ያልፈለገ የሚመስለው ሄነሪ አሁን ላይ በእግር ኳስ የቴሌቪዥን ጣቢያዎች ላይ በተንታኝነት እየተመለከትነው ነው። ባለዝናው ቴሪ ሄነሪ ከመጀመሪያ ሚስቱ የወለዳት ልጁ በአማርኛ ሻይ ሆኖ የሚተረጎመው የእንግሊዝኛ ቃል ቲ መጠሪያ ስሟ ነው። በፊት ላይ ጎል ሲያስቆጠር ጣቶችን በማጣመር እና የቲ ቅርጽ በመስራት ልጁን ሜዳ ላይ ያስታውሳት ነበር ተብሏል። የሆነው ሆኖ በእግር ኳስ የአጥቂ ስፍራ ተጫዋች ስም ሲነሳ ከፍጥነትና ፈጠራው ጋር የሚታወሰው ቴሪ ዳንኤል ሄነሪ አሁንም በአርሰናል ቤትና በደጋፊው የሚናፈቅ ነው። ምክንያቱም ክለቡ ማንም ያላገኘውን ታሪክ ያስመዘገበው ከሄነሪ ጋር ነው ነውና ታዲያ አሁን ላይ በፊት መስመር ሁነኛ ተጫዋች እጥረት የሚሰቃየው አርሰናል እንደ ሄነሪ አይነት ጨራሻት ቂ ያገኝ ይሆን? በክረምቱ የሚሆነውን ሁሉ አብረን እናየዋለን። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።